ከመጥዋስ ጉዳት ያሉትን ነገሮች እየዳሰስ እንገኛለን። እነሱን ዋና ዋና ክለቦች እንግዲህ ብዬ ልግለጽ፣ የሚቀሩ ካሉ አንተ ተጨምርባቸዋለ። አርሰናል፣ ያው ትልቁ ጉዳይ ቡካዮ ሳካ ነው። ሳካ ተመልሷል። በጣም በአስገራሚ ሁኔታ ልምምድ ላይ እያሳየ ያለው እንቅስቃሴ የማይታመን ነው እየተባለ ነው። እንዲሁም ከጉዳት በፊት ከነበረበት ብቃትም የተሻለ ነው የሚሉ ሀሳቦች እየተነሱ ነው ያሉት እና አርሰናል እቅዱ ለማድሪዱ ጨዋታ ማድረስ ነበረ። ቀጣይ ሳምንት ግን ተጫዋቹ በማይታመን ፍጥነት ለፉላሙ ጨዋታ ዝግጁ ሆኗል። በቀጣይ ማክሰብ የሚከናወኑ ጨዋታ ለፉላሙ ጨዋታ ዝግጁ ሆኗል። የአሰልጣኝ ውሳኔ የሚጠብቀው እንጂ በቃ አንድ ተጫዋች ለአንድ ጨዋታ ማድረግ ያለበት ነገር ልምድ ቦታ ላይ በሚገባ ከሚገባውን በላይ አከናውነዋል ተብሏልና የአርሰናል ደጋፊዎች ለፉላሙ ጨዋታ ተስፋ ማድረግ ይችላሉ። ለማድሪዱ ጨዋታ ግን በእርግጠኝነት ይደርሳል መቶ መቶ፣ ምናልባት የአሰልጣኞች ውሳኔ ምናምን አድርገው የፉላሙ ጨዋታ እንዲዘገይ ካላረጉት በስተቀር ዝግጁ ነው የሚለው መረጃዎች እየወጡ ነው የሚገኙ። አዲሱ የአርሰናል ከብሔራዊ ቡድኖች ጨዋታዎች ጋር በተያዘ ያለው ጉዳት የሪካርዶ ካላፊዮሪ ነው። ሪካርዶ ካላፊዮሪ ከጣሊያን ብሔራዊ ቡድን ጋር በነበረው ጨዋታ ላይ እንግዲህ የመጨረሻ ደቂቃ ላይ ነው ኦልሞት ጨዋታ ላይ በቃ ሲል በተቃረበበት ሰዓት ጉዳት አስተናግዶ ጉልበቱ አካባቢ ነው የወጣው። እስካሁን ድረስ አርሰናል ስለ ጉዳቱ መጠን የገለጸው ነገር የለም። አንዳንድ ምንጮች ግን የውስጥ አዋቂ ምንጮች ለክፎ የማይሰጥ ነው ብለዋል ለማድሪዱ የመልስ ጨዋታ የመድረስ እድል አለው በሳንቲያጎ በርናቦ የሚከናወኑ ጨዋታ ላይ የሚሉ አስተያየቶች እየሰጡ ነው ምክንያቱም ትልቅ ጉዳት ቢሆን ድሮ ፈጥኖ አርሰናል ያሳውቅ ነበረ ጉዳቱ ያን ያለ ለክፎ የማይሰጥ እንደሆነ ማሳያ ነው የሚሉ ይገኛሉ ጁሪያን ቲምበርም እንደዚሁ በኔዘርላንድ ቢሪያ ውስጥ አልተጫወተም በኢልነስ ምክንያት ነው ጉዳት ሳይሆን ህመም የጉንፋን ምናምን አይነት የሰውነትን መድከም ምናምን አይነት ህመሞች ናቸውና፣ ከዚህ ህመሙ አገግሞ ለፉላሙ ጨዋታ ይደርሳል። ራሂም ስተርሊንግ ከቼልሲ ጋር በነበረው ጨዋታ ተገቢ ስላልሆነ ወይም ደግሞ ስለማይፈቀድለት አልተጫወተ ነበር። ለፉላሙ ጨዋታ ዝግጁ ነው ተብሏል። ሀቨርዝ፣ ጋብሪኤል ጀሱና ታኪሮ ቶሚያሱ የተረጋገጡ ሶስቱ ያርሰናል ከውድድር አመቱ ውጭ የሆኑ ተጫዋቾች ናቸው። ስለዚህ ሳካ እና ቲምበር ለፉላሙ ጨዋታ የመድረስ እድል አላችሁ። በተመሳሳይ ካላፊ ወሪም ቢሆን ሩል አውት አልተደረገም ወይም የለም አልተባለም። ግን ሞስት ፕሮባብሊ ከአንድ ሳምንት ከሁለት ሳምንት በላይ የማያቆይ ጉዳት እንደሆነ መረጃዎች እየጠቆሙ ይገኛሉ። አርሰናልን በዚህ ካነሳን እንግዲህ ሌላኛው ቸልሲ ነው። ዋና ዋናዎቹ ቡድኖች ስንመለከት የቸልሲው አማካይ መስመር ተጫዋች በአርሰናል ጨዋታ ላይ ባለመኖሩ በትልቁ የጎዳቸው ተጫዋች ነው ኮል ፓልመር ከእንግሊዝ ብሔራዊ ቡድን ጨዋታዎቹ ውጭ ከሆነ በኋላ ተመልሷል። ልምምዶችን በአግባቡ እየከወነ ነው የሚገኘው። ኢንዞ ማሬስካ ፓልመር በቀጣዩ ጨዋታ እንደሚመለስ አረጋግጠዋል። ማርገሂ፣ ኒኮላስ ጃክሰን፣ ኑኒ ማዱኬ ከቶተናም ጋር ለሚከናወኑ ጨዋታ ሀሙስ ዕለት ቀጣይ ሳምንት ሐሙስ፣ የዛሬ ሳምንት የሚከናወኑ ጨዋታ ነው ይደርሳል ብለዋል። ማይክል ሞድሪክ እስካሁን ቅጣት ላይ ነው የሚገኘው። ስለዚህ ቸልሲም እንዳለ ተጫዋቾቹ ጉዳ ላይ የነበሩት በሙሉ ይመለሱለታል ማለት ነው። ቸልሲ ደጋፊ ጠይቅ ስለነበረ ኮል ፓልመር ጃክሰን፣ ኑኒ ማዱኬ፣ ማርጋሂ ከጉዳት ማርጉዊ ከጉዳት ተምን ማርጋሂ ሲል የክርስቲያል ፓላሱ እንዳይመስል ማርጉዊ የሚባል ተጫዋች ተመልሶላቸው ከባርሴሎና ያስፈረሙት ማለት ነው። በትክክል እነዚህ ተጫዋቾች ተመልሰዋል። ከዛ እንግዲህ ሌሎቹ ክለቦች ስንመለከት ሊቨርፑል ነው በዚህ የብሔራዊ ቡድን ጨዋታዎች ላይ ጉዳት ያስተናገደ ሪያን ግራበንበርግ ተጎድቶበታል። ወሳኙ የአማካይ መስመር ተጫዋች እንደሚታወቁ አርኖልድ ለአመቱ ሙሉ እንደማይኖር እየተጠቀሰ ነው የሚገኘው። ስለዚህ አሊሰን ቤከርም በተመሳሳይ ከዳሚንሰን ሳንቼዝ ጋር ከኮሎምቢያ ብሔራዊ ቡድን ጋር በነበራቸው ጨዋታ ላይ የጭንቅላ ጉዳት አስተናግዶ በቀጣዩ ጨዋታ ከኤቨርተን ጋር በሚኖረው የምርሳይድ ጨዋታ ላይ አይኖርም። ግራበንበርግ፣ አሊሰን ትሬንት አሌክዛንደር አ እነዚህ ወሳኝ ተጫዋቾች በሊቨርፑል በኩል የማይኖሩ ናቸው። ጃራል ኳንሳ አርኖልድን የመተካት እድል ይኖራል። ኮነር ብራርሊና ጆይ ጎሜዝም አሁንም በቡድን ውስጥ አልተጠቃለሉም ወይም ልምምድ እየሰሩ አይገኙም። ስለዚህ የሪያን ግራቨንበርክና የአሊሰን ጉዳት በሊቨርፑል በኩል አዳዲሶቹ ጉዳቶች ናቸው። ኢብራሂም አኮናቴም የተወሰነ ጉዳት አለበት፣ ግን እሱ በመርሳዊ ደርቢ ይጫወታል ተብሎ ይጠበቃል። ሮብ በሚከናወኑ ጨዋታ ላይ ከማንችስተር ሲቲ ጋር በተያዘ ማንችስተር ሲቲ እንግዲህ ናታን አኬ አሁንም የመጫወት ዕድል እንዳለው እየተጠቀሰ ይገኛል። በርናንዶ ሲልቫ ከጉዳት ተመልሶላቸዋል። ኢድርሰንም በተመሳሳይ ለቡድኑ እንደሚደርስ ይጠበቃል። ጆን ስቶንስ እና ማኑኤል አካንጅ ግን እስከ አፕሪል መጨረሻ ወይም እስከ ሜ መጀመሪያ ድረስ የማይኖሩ ተጫዋቾች ናቸው። ኦስካር ቦብ ከ ጉዳቱ አገግሞ ልምዶችን እያከናወነ የሚገኝ ተጫዋች ነው። ሌላው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድን በተመለከተ ብዙ አድማጮችም እየጠቀሱን ይገኛሉ፣ እየጠየቁን ይገኛሉ። ሀሪ ማጉዌር ተመልሶላቸዋል፣ ለቡድኑ ዝግጁ ሆኗል። አፕሪል ዋን ከኖቲንግሃም ፎረስት ጋር በሚከናወኑ ጨዋታ ማጉዌር ይመለሳል። ሌኒ ዮሮም በተመሳሳይ ከጉዳቱ አገግመዋል። ፓትሪክ ዶርጉም ከቅጣት መልስ እንደዚሁም የሚጫወት ተጫዋች ነው። የሚሆነው አስገራሚ ነገር አይደን ሄቨን ተጎድቶ የወጣበት ሂደት እስከ አመቱ መጨረሻ የሚመለስ አይመስልም ነበር፣ ነገር ግን አይደን ሀበን ገና ሁለት ሳምንት ባልሙላ ጊዜ ውስጥ ልምምድ ጀምሯል። አርግሜ በጣም በፍጥነት ነው ወደ ቡድኑ ለመመለስ ጥረት እያደረገ የሚገኘው ኮቢ ማይ ነው በተመሳሳይ መንገድ ተመልሶላቸዋል። ተጫዋቹ ምናልባት ለኖቲንግሃሙ ጨዋታ ላይ ደርስ ይችላል፣ ግን በዚህ ወር በሚከናወኑ ጨዋታዎች ይደርሳል። ሌሎቹ የረጅም ጊዜ ጉዳት ተብለው የተቀመጡት ሉክሻውና አማድ ዲያሎ በዚህ ውድድር ዓመት እንደሚጫወቱ አሰልጣኝ ሮብን አሞሪ ማረጋግጠዋል። መቼ ብላችሁ አጠይቁኝ፣ ግን በዚህ ውድድር አመት ይጫወታሉ። አመቱ ከመጠናቀቁ በፊት ይጫወታሉ። ከሌሳንድሮ ማርትኔዝ ውጪ ሁሉም ተጫዋቾች ይደርሱልናል ብለዋል። ጊዜያቸው ሊለይ ይችላል፣ የሉክሾ ሊዘግ ይችላል፣ የአማድ ሊፈጥን ይችላል። አላቅም፣ ግን ይደርሳሉ ብለዋል እና ለኖቲንግሃሙ ጨዋታ አይደርሱም።